የመካከለኛው ምስራቅ ሰማይ ኮትሮ በተለየ በእሳት ደምቋል። ዘመናት ጥልና ጥላቻ የከረሙት ቀጥተኛ ግጭት ውስጥ ሲገቡ የሌሊቱ ጨለማ በሰው አልባ ድሮኖች ብርሃን ተሰነጠቀ። ከቴህራን የተነሱ ከአንድ መቶ በላይ ሰው አልባ አውሮፕላኖች የዕብራውያንን ምድር ሲያቋርጡ ከኋላቸው የኢራንን ባንዲራ እያውለበለቡ ነበር። ይህ ደግሞ ቀደም ሲል እስራኤል ኢራንን ባጠቃችበት ምሽት የፈሰሰው የሳይንቲስቶችና የኮማንደሮች ደም ምላሽ ነበር። ሁሉ ሲሆን ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ይህን እርምጃ እንድትወስድ እንዳልፈለጉ በመግለጽ እኛ በዚህ ውስጥ የለንም እስራኤል በራሷ ውሳኔ አደረገችው ብለው በመናገር የዓለምን ትኩረት በከፍተኛ ሁኔታ ሳቡ። የዓለም ትንፋሽ ተቋርጧል። በሰማይ ላይ የተጻፈው የእሳት ታሪክ ወደ ምድር ወርዶ የሰውን ልጅ ዕጣ ፈንታ ሊወስን ይችላል በሚል የማይመለስበት ደረጃ ተብሎ የተገለጸው አስፈሪው ምዕራፍ ተጀምሯልና። ከብዙ ሺህ ዓመታት ታሪክ ዳራ እናም፣ ከበርካታ ትውልዶች ከቆየ የፍርሃትና የተስፋ ፍልሚያ በኋላ፣ ዛሬ አዲስ ምዕራፍ ተከፍቷል። የጥንት ትንቢቶች በዘመናዊ የጦር መሳሪያዎች ሲፋለሙ፣ የአገሮችና የህዝቦች ዕጣ ፈንታ በአንድ ውሳኔ ጫፍ ላይ ተንጠልጥሏል። ለእስራኤል ህልውና ዘለቄታዊ ስጋት እንደሆነ የሚታየው የኢራን ጥላ በእስራኤል ልብ ውስጥ ለረጅም ጊዜ ስጋት ሆኖ ቆይቷል። የኢራን የኒውክሌር ፕሮግራም በድብቅ ሲገነባ፣ እያንዳንዱ የቁሳቁስ ክምችት፣ እያንዳንዱ የቴክኖሎጂ እርምጃ፣ በኢየሩሳሌም ቅጥር ውስጥ የፍርሃት ደወል ሆኖ ሲጮኽ ነበር። ይህ ድምፅ የደረቁ አጥንቶችን የማንቃት ያህል ነው፤ የአንበሳን ልብ የሚያነሳሳ የጥሪ ድምፅ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ፣ ከዚህ በፊት ታይቶ በማይታወቅ ሁኔታ ኢራን ለእስራኤል ህልውና የማትጠፋ ስጋት መሆኗን በግልጽ አወጁ። ይህ አዋጅ አገር አቀፍ የአስቸኳይ ጊዜ አዋጅን አስከትሎ መጣ፤ ሰማዩ በጭንቀት ደመና ተሸፈነ። በዚያች ምሽት እስራኤል ትንፋሿን ዋጥ አርጋ ነበር። ቴሌቪዥኖች በአስቸኳይ መረጃን ሲያስተላልፉ፣ የስልክ ማንቂያዎች ደግሞ ያለማቋረጥ ይጮኹ ነበር። እያንዳንዱ ቤተሰብ፣ እያንዳንዱ ግለሰብ የዘመናት ስጋት ወደ እውነታ የመቀየር ዕድሉን ሲገምት የራሱን ፍርሃት ተከናንቦ ነበር። የአየር በረራዎች ተቋርጠዋል፤ የህዝብ እንቅስቃሴም በከፍተኛ ሁኔታ ቀንሰዋል። ነገሮች ጸጥ ረጭ ያሉ ይመስሉ ነበር። ሰዓታት በጭንቀት ይነጉዳሉ። ምሽቱ በጸጥታ አልፎ ነበር። ድንገት ግን በንጋት አጥቢያ የእስራኤል የመከላከያ ሚኒስትር ድምፅ በአየር ላይ ተንሳፈፈ። ንግግራቸው እንደ ጥይት ይዘንባል። ቀዳሚ። ትክክለኛና የተቀናጀ ጥቃት በኢራን ላይ ተከፍቷል ሲሉ ተደመጡ ዲስ ሞርኒንግ ዘ አይዲኤፍ ቢጋን ፕሪኤምፕቲቭ ኤንድ ፕሪሳይስ ስትራይክስ ታርጌቲንግ ዘ ኢራኒያን ኒኩሊየር ፕሮግራም ኢን ኦርደር ቱ ፕሪቬንት ዘ ኢራኒያን ሬጂምስ አቢሊቲ ቱ ቢልድ ኒውክሊር ቦምብ ኢን ኢሚዲየት ታይም ፍሬም ይህ የውሳኔ ድምጽ ለብዙ ዓመታት የተደረገ ዝግጅት ፍሬ ነበር ከሪፖርቱ ሁለት ሰዓታት በፊት የእስራኤል ጀቶች በሌሊት ጨለማ ውስጥ ወደ ምስራቅ ሊያቀኑ ተላኩ የብረት ክንፎቻቸው ነፋሱን እየሰነጠቁ የፍንዳታ ድምፆች ከኢራን ምድር ይሰሙ ጀመሩ፣ ሌሊቱን ጸጥታ ሰበሩ። ኢላማዎች ውስጥ ምን ነበሩ አትሉም? ኢላማዎቹማ የኢራን የኒውክሌር ፕሮግራም ወሳኝ ማዕከላት፣ የዓለም ሚዛንን ሊያናጉ የሚችሉ የረጅም እርቀት ሚሳይሎችን ክምችቶች፣ የኢራን የጦር ኃይል ጀርባ አጥንት የሆኑ በርካታ ቦታዎች። እያንዳንዱ ኢላማ በጥንቃቄ ተመርጦ በብረት ክንፍ በተሸከመ እሳት ተመቷል። የእስራኤል ወታደራዊ ኃላፊ ቃላት ሲሆን በውሳኔው ጥልቀት የማንመለስበት ደረጃ ላይ ደርሰናል ሲሉ አወጁ። ይህ ቃል የመመለሻ መንገድ የሌለበትም የፍርሃትና የውሳኔ የጋራ ድልድይም የሚያመለክት ነበር። ታሪክ የማይሽረውን አሻራ የሚያስቀምጥ ቅጽበት። በእነዚያ 330 ደቂቃዎች ውስጥ እስራኤል 100 ኢላማዎችን መምታቷን ይፋ አደረገች። በሰማይ የተጻፈ የእሳት ታሪክ። ከፍንዳታ ድምፆችና ከእሳቱ ነበልባል በኋላ የሰላምታ ጩኸት ከኢራን ምድር ይሰማ ጀመር። የዓለም ዓይኖች ሙሉ በሙሉ ወደ መካከለኛው ምስራቅ አቅጣጫ ፈጠጡ። ከእስራኤልና ከኢራን መንግሥታዊ መገናኛ ብዙሃን የወጡ መረጃዎች እንደሚያሳዩት የዘመቻ ግድያዎችንም አካተዋል። ማንም አናትሉም የኢራን ወታደራዊ ኃላፊዎች እንደ ሁሴን ሳላሚ የመሰሉ የኢራን አብዮታዊ ጠባቂ አዛዦች፣ ከፍተኛ የጦር መኮንኖች፣ የኒኩሌር ሳይንቲስቶች ከእነሱ መካከል የአቶሚክ ኢነርጂ ድርጅት የቀድሞ ኃላፊ ፈረዱን አባሲ ይገኙበታል። የሳይንስ ሊቃውንትና ወታደራዊ አዛዦች ሕይወት በአንድ ምሽት ሲያልፍ፣ ለብዙ ዓመታት የተጠራቀመው የጥላቻና የጥርጣሬ ፍሬ በደም ተጽፎ ቀርቷል። ኢራን መጀመሪያ ላይ የእስራኤል ጦር ከፍተኛ የኢራን ጦር አመራሮች ላይ እርምጃ እንደወሰደ መነገሩን ስታስተባብል የነበረ ቢሆንም በኋላ ግን የደረሰባትን ኪሳራ አረጋግጣለች። ቢያንስ 20 ከፍተኛ ወታደራዊ አዛዦችና ስድስት የኒውክሌር ሳይንቲስቶች መገደላቸውን ይፋ አደረገች። የእስራኤል ጦር በበኩሉ ሶስት ከፍተኛ የኢራን ጦር አመራሮች ላይ እርምጃ ተወስዶባቸዋል ማለቱ ይታወሳል። ይህ አሃዝ ኢራን የደረሰባትን የኪሳራ መጠን እናም ለምን አጸፋ ለመምታት እንደተገደደች የሚያመለክት ነበር። የሟቾች ቁጥር በቴህራን ጎዳናዎች ላይ የተስፋ መቁረጥን ስሜት ፈጥሯል። እስራኤል ለዚህ ከባድ ጥቃት የሰጠችው ዋናው ሰበብ የህልውናዋ ጉዳይ ነበር። ኢራን የኒኩሌር መሳሪያ ለመስራት በቂ ቁሳቁስ እንዳላትና በድብቅ ይህንኑ መሳሪያ ለመገጣጠም እየሞከረች እንደሆነ ለዓለም አሳወቀች። በቀናት ውስጥ 15 የኒኩሌር ቦምቦችን ለመፍጠር የሚያስችል በቂ የኒኩሌር ቁሳቁስ አላቸው የሚለው ንግግር የመጪውን የጥፋት ቅዠት በብዙዎች አእምሮ ውስጥ አሳሰበ። የእስራኤል ባለሥልጣናት የኢራን የአየር መከላከያ አቅም መዳከሙንና እንደ ሂዝቦላ የመሰሉ ተኪ ኃይሎችን መዳከማቸውን እንደ ዕድል መስኮት ተመለከቱት። ይህ የዕድል መስኮት ለረጅም ጊዜ የታሰበውን ዕቅድ ለመፈጸም አመቺ አጋጣሚ ነበር። ሰማዩ የእስራኤል መከላከያ ሠራዊት ምሽግ ሆኗል። ድንበር የለሽ የማይታይ ጋሻ። በጥቃቱ ማግስት በእስራኤል የአስቸኳይ ጊዜ አዋጅ ታወጀ። የሕይወት እንቅስቃሴ በድንገት ቆመ። የስልክ ማንቂያዎች ወይንም አላርሞች በሺዎች የሚቆጠሩ ሰዎችን ስልኮች አጠለቀለቁ። ህዝቡ ወደ መጠለያ እንዲገባ ጥሪ ቀረበለት። ትምህርት ቤቶች ተዘጉ። የህዝብ ስብሰባዎች ታገዱ። የቤንጎሪዮን አውሮፕላን ማረፊያ በሮች ሙሉ በሙሉ ተዘጉ። ፍርሃት በአየር ላይ ተንሳፈፈ። እያንዳንዱ ዜጋ ከሰማይ ሊመጣ የሚችለውን የኢራንን የበቀል እሳት ይጠብቃል። ጸጥታ ቴል አቪቭ ላይ ብቻ ሳይሆን በገጠር መንደሮችም ሳይቀር ሰፍኗል። ጸጥታው ግን ከፍርሃት የተነሳ ነበር። ይህን ተከትሎ የኢራን ምላሽ የቃላት ብቻ ሳይሆን የተግባር ምላሹም ነበር። የኢራን መከላከያ ሚኒስትር ኢራን ለብዙ ዓመታት ለጦርነት ተዘጋጅታለች ሲሉ በድፍረት ተናገሩ። ቃላቶቹ የብዙዎችን ልብ ይመቱ ነበር። የኢራን መከላከያ ሚኒስትር ብርጋዴድ ጄኔራል አዚዝ ናስራዲ ሰራዊታችን ብቁና ዝግጁ ነው በማለት ወታደራዊ አቅማቸውን አሞካሹም። ንግግራቸው በራስ መተማመንና አስፈሪ ማስጠንቀቂያ የተሞላ ነበር። ጄኔራል ናስራዲ አክለው የጽዮናዊው መንግስት አስከፊና የጸጸት ምላሽ እንደሚኖር ይጠብቅ ሲሉ እስራኤል ከፍ ያለ ዋጋ እንደምትከፍል በግልጽ አስጠንቅቀው ነበር። የኢራን ዋና ከተማ ቴህራን በሌሊት በቴል አቪቭ ለተሰነዘረባት ጥቃት የአጸፋ እርምጃ መውሰድን መጀመሯን ባስታወቀች ማግስት ከ100 በላይ ሰው አልባ አውሮፕላኖች ወይንም ድሮኖችን ወደ እስራኤል ማስወንጨፏን አረጋግጣለች። እነዚህ ድሮኖች በሰማይ ላይ ሲበሩ ከኋላቸው የኢራንን ባንዲራ እያውለበልቡ መታየታቸው የቴህራንን ቁርጠኝነትና የንቃት መልስ የሚያሳይ ግልጽ ምልክት ነበር። በዚህ ቅስመት የእስራኤል ጦር ከኢራን ስለተቃጣው የድሮን ጥቃት እስካሁን ምንም አይነት ይፋዊ አስተያየት ከመስጠት ተቆጥቦ ነበረ፣ ምናልባትም በጭንቀትና በጥበቃ የመልስ ምት የሚመጣበትን መንገድ እየጠበቀ ወይንም ምላሽ ለመስጠት ጊዜ እየወሰደ ይህ በእንዲህ እንዳለ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባድ ማስጠንቀቂያ ተሰንዝሯል። ትራምፕ ለኢራን ከስምምነት እንድደርስ እድል ሰጥቻለሁ፣ አድርጉት ብዬ በጠንካራ ቃል ነግሬያቸዋለሁ በማለት ኢራን አሁን ባለው ጥረት ውስጥ የምትከተለው መንገድ ተቀባይነት እንደሌለው አሳውቀዋል። የፕሬዝዳንቱ ድምፅ በመላው ዓለም ይሰማል እንደ ፕሬዚዳንቱ ሁኔታውን ከሚያውቁት በላይ አስከፊ ሊሆን ይችላል ሲሉ አስጠንቅቀው ነበር። ቃላቶቹ የመጪውን አደጋ መጠን ለመግለጽ የተቃረቡ ይመስሉ ነበር። ትራምፕ አክለውም ምንም ያክል ጠንካራ ቢሆኑ አሜሪካ ከየትኛውም ዓለም የተለየ የጦር መሳሪያ አቅርቦት እንዳላት ተናገር ያለው በማለት የአሜሪካን ወታደራዊ የበላይነትን አጉልተዋል። የእስራኤልን ወታደራዊ ጥንካሬን በመጥቀስ እስራኤልም በተመሳሳይ ብዙ የጦር መሳሪያ ያላት ናት፣ ግን ምን እንደሚፈጠር አያውቁም ሲሉ የኢራንን ባለሥልጣናት በአቅም ማነስ ወቅሰዋል። ትራምፕ በኢራን ላይ የሚመጣውን መዘዝ አስመልክቶ እነሱ የሞቱ ናቸው፣ አስከፊው ነገር ግን ብዙ ሞትና ውድመት ነው፣ እሱም ይቀጥላል በማለት ተጨማሪ ውድመት እንደሚመጣ ተንብየዋል። በማስጠንቀቂያ ንግግራቸው ማጠቃለያ ላይ ደግሞ ኢራን ቀጣዩ የታቀደው እቅድ ከዚህ የበለጠ አስከፊ ጥቃት ይጠበቃታል። ይህ እንዳይሆን የኢራን ኢምፓይርን ለማስቀጠል ስምምነቱ መፈጸም አለበት በማለት ኢራንን ለድርድር በመገፋፋት ከመርፈዱ በፊት አስቆሙት ሲሉ አስቸኳይ እርምጃ እንድትወስድ ጥሪ አቅርበዋል። በመጨረሻም የዓለምን ዕጣ ፈንታ ለእግዚአብሔር አደራ መስጠታቸውን ሲገልጹ ሁላችሁንም እግዚአብሔር ይባርካችሁ ብለዋል። ይህ ወታደራዊ ፍጥጫ የአሜሪካንና የእስራኤልን ግንኙነት በሌላ መልኩ ፈተ ነው። ዋይትሃውስ እና የውጭ ጉዳይ ሚኒስትር ከዚህ ጥቃት ራሳቸውን አገለሉ። አሜሪካ በዚህ ውስጥ የለችም የሚለው መግለጫ፣ እስራኤል በራሷ ውሳኔ ያደረገችው የሚለው ማብራሪያ በዓለም ጆሮ ላይ ያስተጋባ። ፕሬዚዳንት ትራምፕ እስራኤል እንዲህ አይነት ጥቃት እንዳትፈጽም ቀደም ብሎ በመቃወም ተናግረው ነበር። ይህ እርምጃ ከኢራን ጋር እየተካሄዱ ያሉ ድርድሮችን ሊያሰናክል ይችላል የሚል ስጋት ነበራቸው። ነገር ግን ኔተንያሁ የትራምፕን ቀጥተኛ ፍላጎት ባለመስማት በጥቃቱ እንደገፉበት ተመገረ። የአሜሪካ መግለጫ እስራኤልን በጋራ ለመከላከል የሚል ማብራሪያ ለመስጠቱ አሳሳቢ የጥያቄ ምልክቶችን አጭረዋል። በሁለት ታላላቅ አገሮች መካከል የጥልቀቱ ስፋት ምን ያህል እንደሆነ የሚጠቁም የአሜሪካ ማስጠንቀቂያዎች ወደ ኢራን ይሰማሉ። በመካከለኛው ምስራቅ የሚገኙ የአሜሪካ ንብረቶች ላይ ጥቃት እንዳይሰነዘር፣ የዓለም መድረክ ላይ የፍርሃት ጥላቻ ጨዋታ ቀጥሏል። እያንዳንዷ እንቅስቃሴ የዓለምን ዕጣ ፈንታ የምትወሰን ትመስላለች። በአሁኑ ሰዓት የመካከለኛው ምስራቅ ሰማይ በውጥረት ተሞልቷል። የሁለቱ ሀገራት ቀጥተኛ ግጭት ወደ ከፋ ጦርነት ሊያመራ ይችላል የሚለው ስጋት በዓለም ዙሪያ ተንሰራፍቷል። የዲፕሎማሲያዊ ጥረቶች እንደ ውቅያኖስ ማዕበል ያለመታከት ይሄዳሉ። የመሪዎች ስልኮች ይጮኋሉ። የተባበሩት መንግስታት ድርጅቶች በድንጋጤ ውስጥ ናቸው። ይህ የአንበሳው መነሳት ዘመቻ በሰማይ ላይ የተፈጸመ የደም ታሪክ ነው። የፖለቲካ ውጥረቶች፣ የደህንነት ስጋቶች እናም የኒውክሌር ጦርነት ፍርሃቶች በአንድ ላይ የተጋመዱበት። ከዚህ በኋላ ምን ይመጣል? ሰላም ወይስ ጦርነት? የሰው ልጅ ዕጣ ፈንታ በጥርጣሬ ውስጥ ነው። የዓለም አገሮች በጭንቀት ይከታተላሉ። የመጪ ዘመን ፍርሃት በሁሉም ሰማይ ላይ ያንዣብባል።